የሙሉ ጊዜ አገልግሎቱ መማር ማስተማር ነው። ግን ተርፎ በተገኘ ቦታና ጊዜ የትምህርት ቤቱ ቅጥር ግቢ ተጨማሪ አገልግሎት እንዲኖረው ሆኗል። ደጃዝማች ወንድይራድ ሁለተኛ ደረጃ ትምህርት ቤት በትምህርት ቤቱ ቅጥር ግቢ ውስጥ የተቀናጀ የከተማ ግብርና ይከናወናል። ይህ ተግባር በምግብ ራስን በመቻል እና ከተረጅነት ለመላቀቅ የሚደረገውን ጥረት የሚደግፍ ነው። በትምህርት ቤቱ የጓሮ አትክልቶችን እያለሙ የሚገኙት ራሂል ጥሩነህና አመለወርቅ ምትኩ ትምህርት ቤቱ በፈጠረላቸው ምቹ ሁኔታ ስራቸውን የጀመሩት በማህበር ተደራጅተው ነው። ስራቸው ፍሬ እያፈራ ራሳቸውንም ቤተሰባቸውንም ይደግፋል። ከኢኮኖሚ አንጻር እንግዲህ ከዚህ ነጻ ነ ወስደን እንበላለን እንደገና ደግሞ ወደደሉት እንገዛለን። ምንገዛው ገዛው ደግሞ ብሩ ዞሮ ለማህበረ የራሳችን ስለሆነ ገቢው ለራሳችን ነው። ለማሳደግ ለማበረታታት እንጂ ለሌላ ነገርም ስላልሆነ አሁን እኛው ማንንም አይከለክለን። የፈለገው አባል የፈለገውን ወስደው ይዞ ገብቶ ለልጆቹ ሰርቶ መብላት ይችላል። አሁን ላይ ጥሩ ነው ማለት እርግጥ፣ ያው የወር ይሄ ነው ቋሚ ብለን እስካሁን ወደኛ ምን አስገባው የለነው ገና አሁን ቁጠባ ማለት የምንሸጣትን ቁጠባ ባለን ያለ ነው። ምክንያቱም ነገ የተሻለ ነገር ለማግኘት እኛ ይሽጠን አሁን ወደ ባንክ ነው የምናስቀምጠው። መምህራንን ጨምሮ የትምህርት ቤቱ ማህበረሰብ አባል የሆኑ ሌሎችም ሰብሰብ ብለው በበሬ ማድለብና በወተት ላም እርባታ ይሰራሉ። የመማር ማስተማር ስራችን ጎን ለጎን መንግስት በፈጠረ ምቹ ሁኔታና ትምህርት ቤቱም ይህን እድል እንድንጠቀም በፈጠረልን ምቹ ሁኔታ ተጠቅመን ከመደበኛ ስራችን ጎን ለጎን በተቀናጀ የከተማ ግብርና በበሬዎች ድለዋና በላሞች ወተት ተዋጽኦ ላይ ተደራጅተን እየሰራ ነው የምንገኘው። የትምህርት ቤቱ ርዕሰ መምህር እንደሚሉት የተቀናጀ የከተማ ግብርና ስራው በትምህርት ቤቱና ለአካባቢው ማህበረሰብ የግብርና ውጤቶችን ከማቅረብ ባለፈ ትምህርት ቤቱን ሳቢና ማራኪ ማድረግ አስችሏል። ትምህርት ቤቱ ውስጥ ያሉ ማህበረሰብ ከዚህ ከከተማ ግብርና ውጤቶች ተመጣጣኝ በሆነ ዋጋ፣ አፎርደብል ሊቋቋሙት በሚችሉ ዋጋ የከተማ ግብርና ውጤቶችን እንዲያገኙ አሁን አሁን አልፈን ተርፈንም ለአካባቢው ማህበረሰብም አገልግሎት እየሰጠን ነው። የተቀናጀ የከተማ ግብርና ውጤቶችን ለነሱም እያደረስን እንገኛለን ማለት ነው። ይሄ ደግሞ የገበያ ዋጋ መረጋጋት ላይ ትልቅ አስተዋጽኦ አለው። ትምህርት ቤቱ ያለውን ሀብት በአግባቡ በመጠቀምና የውስጥ ገቢ በማመንጨት የትምህርት ዘርፉን ማዘመን፣ ለተማሪዎች የትምህርት ግብዓቶችን ማሟላት ኃላፊነት አለበት። ይህን ኃላፊነት ለመወጣት በመጣር ውስጥ ለወጣቶች ስራ በመፍጠር የራሱን ድርሻ እየተወጣ ይገኛል። አሁን በቅርቡ ላይብራሪ ውስጥ ለሚጠቀሙበትን ላይብራሪ የማዘመን ነገር ስንሰራ ከዚህ በተገኘ ገንዘብ ነው። ስለዚህ ለተማሪዎች ውጤት ላይ እያገዘን ያለ ለውጥ ያየንበት ሁኔታ። ያለ ግብዓት በማሟላት ረገድም እንደዚሁ ከበፊቱ አሁን ላይ ለውጥ እያየንበት ያለበት ሁኔታ አይተናል ማለት ነው። ለዚህ ብቻ ሳይሆን ለእኛ ሰራተኞች ብቻ ሳይሆን የተለያዩ ወጣቶች የስራ እድል እንዲፈጠርላቸውም አድርገናል ማለት ነው። ለዚህ እዚህ ትምህርት ቤት ውስጥ አሁን ወደ 17 የሚሆኑ ሰራተኞች ቋሚ የስራ እድል ተፈጥሮላቸዋል ማለት ነው። አንዱ ካንዱ እየተማረና ተሞክሮ የወሰደ ሀብት በአግባቡ በመጠቀምና በማልማት ለሀገርና ሕዝብ ጥቅም አዋል ይጠበቃል መልእክታቸው ነው። ሌሎች ተቋማትም በዚሁ መልኩ ተሞክሮ ሼር እየተደራረገን እኛም ከነሱ እነሱም ከኛ እየተለዋወጠን ስራው ተጠናክሮ ቢቀጥል ከፍተኛ የሆነ ለመንግስት እገዛ ያደርጋል። ከገበያ መረጋጋት አኳ እያገዛ ያደርጋል። ምቹ የትምህርት ቤት አካባቢን ከመፍጠር አኳ እያገዛ ያደርጋል። እንዲሁም ደግሞ አዲሱን ስርዓተ ትምህርት በተግባር ለመማርም እገዛ ስለሚያደርግ በአዎንታዊ ተቀብለው ቢሰሩ ጥሩ ነው የሚል መልእክት አለኝ።